አሰላም አለይኩም ወራህመቱላሂ ወበረካቱሁ እህቶቼ ወንድሞቼ እንዴት ናቸው? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ፣ በአለም ዳርቻ ያላችሁ። ዛሬ እራት ራስ ነው የምሰራው፣ ጭንቅላት የበግ ጭንቅላት ማለት ነው። የበግ ጭንቅላት ጨጓራ እና ስጋውን ዘሐጥ፣ ይህንንም ይሄንን ጭንቅላቱን በእንዴት በመልኩ አስቀምቻለሁ ማለት ነው። አሁን እሳት ላይ ውሃ ላይ ነው፣ ዝህ እንትን ብያለው። ቀዝቀዛ ውሃ ላይ ነው። ከዛ ሲገፍ ገንፈለ ሲል ግንፍልታውን አወጣለሁ ማለት ነው። እኛ አገራችን እኮ የስጋ መስቀል አለው፣ ወላሂ ኮቴ፣ ኮት፣ ኮቴውን ራሱ ማለት ነው ማለት ነው አይችለውም እና ይህን ያ ደግሞ ተቃጥሎ ነው ጭንቅላቱ በደንብ አተበለም እንዳያጠሩ በደንብ ነው ያጸዳሁት። በሊፍ ነው የፈከከርኩት። ተመልከቱ አፍንጫውንም ሁሉ ነው በስ አገፍሌ። ይሄ ጨጓራ ነው አገፍሌ። ደፋዋለሁ ውሃ ነው ሴቶች እንደሆነ አያችሁ፣ አሁን እኔ አንድ ጊዜ መስራት ከጀመረ ደፋዋል ብዙ ውሃውን ማለት ነው። ከዛ በኋላ መራቅ ጥቁር አይሆንም።